ቀጠሮ ለማስያዝ በ0994 05209 ደውሉልን። ዲም ሲሪልስቴ ሰላም፣ ሰላም፣ ሰላምና ጤናን ፍቅርን በረከትን ያድንልን። ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። አሁንም ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ትኩስ ትኩስ መረጃዎች አሉ። እነሱን እነግራችኋለሁ። እስራኤል ጦርነቱን ሊራዘም እንደሚችል ፕሮሎንግድ ሊሆን እንደሚችል የከፍተኛ ጀኔራል ይህን ሪፖርት ተናግረዋል። ስለዚህ ህዝቡን ተዘጋጁ የሚል ስሜት ያለው መልእክት እስራኤል አስተላልፋለች። ዛሬ ዘጠነኛው ቀን ይዟል። በጣም የከፋ ነው። አሁንም በቴልአቪቭ እሳት ነዷል። በቴሄራን ደግሞ ዘግናኝ ፍንዳታዎች ተሰምተዋል። በቴሄራን ሰዎች ሞተዋል። እሱ ብቻ አይደለም፣ መሬት መናወጥም ነበረ በኢራን በተለይ በኒውክሌር ማብላያ ጣቢያው አካባቢ የተከሰተው የመሬት መናወጥ ምክንያቱ ከሰሞኑ ድብደባ ጋር ሊያያዝ ይችላል እየተባለ ነው። የፑቲን ጀነራል ሶስተኛው የዓለም ጦርነት ጀምሯል ሲሉ በግልጽ ተናግረውታል። እሱ ብቻ አይደለም። ራሳቸው ፑቲንም ሰሞኑን የሶስተኛው ዓለም ጦርነት ያሰጋኛል በሚል በግልጽ ተናግረዋል። እነዚህ ሁሉ እንመለከታለን። ቻይናና ሩሲያ በጋራ ለኢላ ለኢራን የወገኑበትን የጋራ መግለጫቸውን ወይ ጋራ በስልክ የተለዋወጡትን መልእክትንም ጭምር አሳያችኋለሁ። ሌሎች አጫጭር መረጃዎችም ይኖሩናል። እርግጠኛ ነኝ ቆንጆ ጊዜ ይኖራችኋል። ብዙ መረጃ ታገኛላችሁ ብዬ አምናለሁ። ግን የጦርነት ቆንጆ የለውም። ስለዚህ በዚህ በዘመናችን ፍጻሜ ውስጥ በነገራችን ላይ አሁን ያለው ጦርነት የጎግ ማ ማጎግ ጦርነት ነው። ወደ ቤተሰቦቼ የፈለገ ስም ሊወጣለት ይችላል። የፈለገ ማንቆለጳጳስ ሊኖር ይችላል። አሁን እየገባንበት ያለነውና የገባንበት የጎግ ማጎግ ጦርነት ነው። በመጽሐፍ ቅዱስ በመጽሐፍ በትንቢተ ሕዝቅኤል ላይ በግልጽ የተቀመጠ ጦርነት ነው። ስለዚህ ይሄ በዘመን ፍጻሜ ውስጥ ያለ ጦርነት ነው። የፍጻሜ ዘመን ጦርነት ነው። ውድ ቤተሰቦቼ ነገሮችን እንደነሆለል ልትመለከቱ ልንመለከት አይገባንም። ሁልጊዜ መንቃት ያስፈልጋል። እኛም በእነዚህ ዙሪያዎች ላይ ጠንከር ያሉ መረጃዎችን የምናካፍላችሁ እንደገናም ደግሞ በየጊዜው እንድትነቁ የምፈልግበት ዋነኛው ምክንያት ያለንበትን ዘመን እንድትዋጁት ነው ሶ የጎግ ማጎግ ጦርነት ምን አይነት ቅርጽ ይዞ እየሄደ ና ወዴት ወደ ውስብስብነት ሊቀየር እንደሚችል በግልጽ የሚያሳይ እንደሆነ ትመለከታላችሁ። ውድ ቤተሰቦቼ ለምሳሌ የተባበሩት መንግስታት ዋነኛው ሰው ሴክሬታሪ ጀነራል አንቶኒዮ ጉቶሬጅ በግልጽ ዛሬ የተናገሩት ነገር አለ ፋየር ኖ ዋን ከን ኮንትሮል በሚል አስቀምጠታል። ማንም ሰው ሊቆጣጠረው የማይችል እሳት እየመጣ ነው በሚል በግልጽ ተናግረውታል። ውድ ቤተሰቦች ይህንን ልናደምጥ ይገባል። እንግዲህ እግዚአብሔር ነው በሰዎች አልፎ የሚናገረው። የተባበሩት መንግሥታት ሴክረተሪ ጀኔራል አንቶኒ ጉተረሽ ዋ ራፒ ስን ንት ኢዝራኤል ኢራን ግ ን አ

ሲቪሊያን ኢንፍራስትራክቸር አታክ ኒክሊር ፋሲሊቲዝ ጉተሬዥ ጨምረው ዚህ ላይ ገልጸዋል። ሰዎች ይገደላሉ፣ በጣም ብዙ ሲቪሊያንስ ይጎዳሉ፣ ቤቶች ወድመዋል። በጣም ብዙ የሲቪሊያንስ ኢንፍራስትራክቸሮች ወድመዋል። እንደገና ደግሞ የኒክሊር ፋሲሊቲስም እንደዚሁ አታክድ የሆኑ ነው። ይሄ ባለበት ደረጃ በኤክስ ገጻቸው ላይ በግልጽ ተናግረዋል ይህን ማስጠንቀቂያ። ስለዚህ ማንም ሰው ሊቆጣጠረው የማይችል ሰዓት እየመጣ ነው ሲሉ ምን ማለት እንደሆነ መረዳት ያስፈልጋል። አሁን ያለንበት ዘመን በጣም አደገኛ ጊዜ ነው፣ ውድ ቤተሰቦቼ በጣም አደገኛ ጊዜ ለዛም ነው ፑቲንም በዚህ ዙሪያ ላይ በግልጽ የተናገሩት። አናዱሉ የተርኪው ትልቅ ሚዲያ እንደዘግበው ከሆነ ፑቲን ቮይስስ ንሰርን ኦቨር ትሪት ኦፍ ወርል ዋር ትሪ አሚድ ራይዚንግ ግሎባል ቴንሽን የዓለም ሶስተኛው የዓለም ጦርነት ያሰጋኛል የሚለውን የፕሬዚዳንት ትራምፕን ፑቲንን ግልጽ ሀሳብ ሚዲያዎችም እንደዚሁ ዘግበውታል። ዊ አር ንሰርንድ አባት ፖሲቢሊቲ ኦፍ ግሎባል ዋር ነው ያሉት። የዓለም ጦርነት ይቀሰቅሳል የሚል ስጋት ወይም ደግሞ ኮንሰርን የሚያደርገን ነገር እየተሰማን ነው በሚል በግልጽ ተናግረውታል ማለት ነው። ስለዚህ ነገሮችን በሰላማዊ መንገድ መፍታት ይገባል የሚለው የፕሬዚዳንት ፑቲንን ሀሳብ አናድሉ ይዞት መጥቷል። እዚህ ጋ እንደሚያሳየው ባለፈው አርብ ዕለት እንግዲህ በጣም ብዙ የተወራ ነገር የቭላድሚር ፑቲን የነበራቸው ጊዜ ነበረ ከጋዜጠኞች ጋር በዛም እንግዲህ በዩክሬንና በመካከለኛው ምስራቅ አካባቢ እየሆነ ያለው ነገር በጣም ዴንጀረስ ፍላሽ ፖይንት እንደሆነ እዛ ጋር ተናግረዋል ሲናገሩ ምን አሉ ዜር ኢዝ አ ሎት ኦፍ ፖቴንሺያል ፎር ዘ ኮንፍሊክት ናው አሁን ያለው ግጭት ብዙ ፖቴንሻል ወይም ደግሞ ብዙ አቅም ይዞ ሊመጣ የሚችል መሆኑን በግልጽ አስቀምጦታል። በሴንት ፒትስበርግ አንድ ፎረም ነበረ፣ የዓለም የኢኮኖሚክ ፎረም ማለት ነው። ያ ኢኮኖሚክ ፎረም ብዙ ሲሰራ የቆየ ነው። እንግዲህ ያው ምዕራባውያን ሊያደበዝዙበት የፑቲንን የሞከሩበት ነው። ፑቲን ደግሞ አሁንም በጣም ብዙ አካላት ከኢራን ጎን የሚሰለፉ መሆናቸውን ያሳየበት የነበረ ትልቅ ሴሬሞኒ ነው። እና በዛ ላይ ፕሬዚዳንት ፑቲን በግልጽ ተናግረዋል። ዊ አር ኮንሰርን አባውት ዘ ፖስቢሊቲ ኦፍ አ ግሎባል ዋር ፑቲን ሲናገሩ ማለት የዓለም ጦርነትን ይቀሰቅሳል የሚል ኮንሰርን አለን በማለት በግልጽ ተናግረውታል በዛ ቦታ ላይ። ስለዚህ ሶስተኛውን የዓለም ጦር ግሎባል ዋር ይዞ ሊመጣ እንደሚችል እየተናገሩ ነው የሚገኙት። እንግዲህ ቭላድሚር ፑቲን ኔቶን ወቅሰዋል። እዛ ላይ እንግዲህ የኔቶ አቅም ብዙ ነገር መስራት እንደሚችል ይታወቃል። የኢቨን በጦርነቶቹ ላይ የሩሲያን ሴኩሪቲ ኢንተረስትን እንዴት ኔቶ እየገፈተረ እንዳለ ይሄም ደግሞ ዲስዝ የጣናዘር ቨስቲጅ ኦፍ ዌስት ኒኦ ኮሎኒያል ፖሊሲ ይሄ አሁን እየተደረገ ያለው የምዕራባውያን ሌላ አዲሱ የቀኝ ግዛት ፖሊሲ አካሄዳቸው ነው። ይህም ነገር ደግሞ ምን ውድመት ይዞ ሊመጣ እንደሚችል ቭላዲሚር ፑቲን ራሳቸው አስቀምጠውታል። እንግዲህ ከዚህ ጋር ተያይዞ መካከለኛው ምስራቅ ላይ ያለውን በተመለከተ ቭላዲሚር ፑቲን ኮመንት እንዲያደርጉ ሲጠየቁና በተለይም ደግሞ የአሊ ኮመኔን ወይም ደግሞ የኢራኑን መሪ ሱፕሪም ሊደሩ ይገደላሉ የሚለው ስጋትን በተመለከተ በተጠየቁበት ሰዓት

ቭላዲሚር ፑቲን አስቀምጠውታል። እንደገና ደግሞ ብዙ መናገር በዛ ዙሪያ ላይ ብዙ ኮመንት ማድረግም አልፈለጉም። ንግ ይሄንን የማይታሰብ መሆኑን ብቻ ምዕራባውያን እንዲያስቡበት በግልጽ አስቀምጠውታል ማለት ነው። ከዛ ጋር ተያይዞ እንግዲህ ሩሲያን እና የዩክሬን ሰዎችን ተመልክቶ እኛ አንድ ነን፣ በዚህ ውስጥ እንግዲህ ዩክሬን የኛም ጭምር ናት። ስለዚህ ምንም ነገር የሩሲያ ወታደሮች በዚህ በራሳችን ላይ ስቴፕ አድርገው የሚያደርጉት ብዙም የጎላ ጉዳት የለም በሚል ጦርነቱ ከመንግስት ጋር ነው እንጂ ከህዝብ ጋር አይደለም፣ የሚል ቅርጽ ያለው ነገር የሰጡበት የነበረ ነው። ሶ እዛም የዩክሬንና የሩሲያ ጦርነት እንደዛ እንደቀጠለ ነው። እዚህም ደግሞ የእስራኤልና የኢራን ጦርነት ይራዘማል የሚለው ፕሮሎንግድ ይሆናል የሚለው ዘገባ በጣም ብዙ ዓለምን እያነጋገረ ይገኛል። እንግዲህ ከዚህ ጋር ተያይዞ የእስራኤሉ ኦፊሻልስ አሁን ባለበት ሁኔታ ሰው ለረጅም ጦርነት እንዲዘጋጅ እስራኤላውያኑን አስጠንቅቀዋል፣ እንደተባለው ተብሎ፣ ፕሪፔሪንግ ፐብሊክ ፎር ኤ ፕሮሎንግድ ኮንፍሊክት ዊዝ ኢራን፣ ከኢራን ጋር የረዘመ ያ ማለት እንግዲህ እንደ ሩሲያና እንደ ዩክሬን አይነት ጦርነት እንደሆነ በደንብ አስተውሉ። እንዴት እንደሚቀጥል ማለት ነው። ውድ ቤተሰቦች አሁን ያለነው በጎግ ማጎግ ጦርነት ውስጥ ነው። የሶስተኛው ዓለም ጦርነት ነው በሌላ ቋንቋ በዓለም ብያኔ፣ በመጽሐፍ ቅዱስ ግን የጎግ ማጎግ ጦርነት የሚባለው ነው። ሶ የዘመን ፍጻሜ ውስጥ መኖራችንን በደንብ እንድታስተውሉት ያስፈልጋል። እንግዲህ ውድ ቤተሰቦቼ ሁልጊዜ እንዲያይን እንዳይነገር ስነግራችሁ የክርስቶስ ኢየሱስ ክርስቶስ ጌታችን መድኃኒታችን እሱ አምላካችን ለፍርድ የሚመጣበት ጊዜ መቅረቡን በትክክል እንድትረዱት ያስፈልጋል። በዓለም ፍጻሜ ላይ ጦርንም የጦርነትንም ወሬ በየስፍራው ላይ እንደምትሰሙ ኢቨን የጎግ ማጎግ ጦርነት የዛ አካል እንደሆነ አሁን ያለው የዓለም ቅርጽ ላይ እንግዲህ ጦርነት ፊዚካሊ በመሬት ያለ ጦርነት አለ በሚዲያም ያለ ጦርነት አለ እንደምታውቁ ስለዚህ ጦርነት ሲባል የዓለም ጦርነት የሶስተኛው እና የሁለተኛው ማነው የሁለተኛው እና የአንደኛው ዓለም ጦርነት በአካል የሚደረጉ ውጊያዎች ናቸው የሶስተኛው አለም ጦርነት ግን የሚዲያ ጦርነት ሁሉ አሉ መከፋፈሎች አሉት እንግዲህ አብሮ መናቆሮችም ጭምር እንዳሉበት መርሳት የለባቸውም እንግዲህ በኢኮኖሚ ውጊያ ያለ በፊዚካሊ ውጊያ ያለ በአካል በአየር ውጊያ ያለ በሚዲያ ውጊያ ያለ አለም ኬኦስ ናት ያለችው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

የእስራኤል አርሚ ቺፉ ቺፍ ኦፍ ስታፉ ነው ይህንን ያደረጉት፣ ወይም የሚሊተሪው ከፍተኛ ባለስልጣን ነው ይህንን የተናገሩት። ይሄንን ለፐብሊክ ለህዝቡ በግልጽ እንዲያውቁት ፕሮሎንግድ ኮንፍሊክት ረጅም ጊዜ የሚወስድ ጦርነቱ ገብተናል የሚለውን ነገር በግልጽ አሳይተዋል ማለት ነው። እዚህ ጋር ተያይዞም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዚህ ቀደም ብሎም እንግዲህ በኢራን ውስጥ የመንግስት ለውጥ ሊኖር እንደሚችል ይሄም ደግሞ ዋነኛው የግጭታችን ዋነኛው ጎል አንደኛው ጎል እንደሆነ በግልጽ አስቀምቶታል ስለዚህ ይሄን እስኪያደርጉ ድረስ ብዙ ዋጋ ሊያስከፍል የሚችል ጉዞ እንደሚሄዱ የእስራኤል ፖለቲከኞች በግልጽ ያሳዩታል ይህም ደግሞ እንደሚታወቀው የኢራን ኒውክሊየር ፕሮግራሞችን ሁሉ ዲሞሊሽ አድርገን ሴፍ የሆነች በቃ ለእስራኤል ምንም ስጋት የሌላችን ኢራን እስክናመጣ ጊዜ ድረስ ረጅም ጊዜ የሚፈጅ እንደሆነ የሚያሳዩ ነው። በሚል በግልጽ እዛ ላይ እንዳሳዩ ታያላችሁ። የእስራኤል የመከላከያ ሚኒስትሩም እንደዚሁ ይህን ሴንቲመንት እንግዲህ አስተጋብተውታል። ይህም በተመለከተ የመንግስት ቅየራ እንደሚኖር እንደገና ደግሞ በተለይ በተለይ ደግሞ አያቶላው በሕይወት እንዲኖሩ አንፈቅድላቸውም የሚለውም ነገር አላማው የእስራኤል ምን እንደሆነ ስለሚታወቅ ረጅም ጦርነት እንደሆነ በትክክል ይታወቃል። መሪዎችን መግደል ደግሞ በቀላል ጦርነትን ያቆማል ተብሎ አይታሰብ ማለት ነው። ስለዚህ ይሄ ባለበት ሁኔታ ላይ የረዘመ ጦርነት እንደሚጠበቅ በግልጽ እየታየ ይገኛል ማለት ነው። አጫጭር ዜናዎች አሉ። ከዛም የሶስተኛው ዓለም ጦርነት ውስጥ ያለ ነው የሚለው የኢራኑን ጄኔራል ንግግርም ሐሳብም ጭምር እንደዚሁ እነግራቸዋለሁ። የእስራኤል ኤርክራፍቶች እንግዲህ አየሮች የቦምብ ጣይ አውሮፕላኖች በቆም በሚባል በኢራን ውስጥ በቴሄራን አካባቢ ያለን ቦታ ደብድበዋል። ሰው ሰዎችም ተገለዋል። ዛሬ በሰማነው መሰረት ማለት ነው። እንግዲህ በኢዝራኤል ኤርክራፍት ሀዝ ቦምብ ሬዚደንሻል ቢልዲንግ ነው የተባለው በኢራን ቆም በሚባለው በቴሄራን ደቡባዊ ስፍራ ላይ ሰዎች ተገለዋል የሚለውም ዜና ከዛ ጋር ተያይዞ እየተነገረ ይገኛል። በኢስፋሃንና በቴህራን ሌሎች ቦታዎች ላይም ጭምር ከፍተኛ ፍንዳታዎች መሰማታቸውም ጭምር ዜናዎች ተናግረዋል። እሱ ብቻ አይደለም፣ በእስራኤልም ከፍተኛ ጥቃት ተፈጽመዋል። እሱንም ማሳያቸዋለሁ አሁን ባለበት ሁኔታ በብዙ ሺ የሚቆጠሩ ኢራናውያን ሰላማዊ ሰልፍ ወጥተዋል የእስራኤልን ድብደባ በመቃወም ማለት ነው እንግዲህ ቀደም ብሎ በነበረ በኢራን የደረገ ጥቃት አለ ኤክስፕሎሽን ሄርድ ኦቨር ቴላቪቭ አዝ ኢራን እስራኤል ኮንፍሊክት ኢንተርስ ናይንዝ ደይ ዘጠነኛው ቀን ላይ ነው ያለው ስለዚህ በ በቴላቪቭ ዲስትሪክት ላይ ይህን የምታዩትን እሳት የነደደበት ሁኔታ ተከስቷል። በኢራን እንደ በእስራኤል እንደዚሁ ይሄ እሳት ሲነድ ታይቷል። ከኢራን ጥቃት በኋላ ይሄ መፈጸሙ በግልጽ ተነግሯል ማለት ነው። ይሄም ደግሞ ድብደባው፣ በሁለቱ ሀገራት መካከል ያለው ግጭት በእጅጉ እየጨመረ መምጣቱን ያሳያል። ኢመርጀንሲ ክሪው አር ኤግስቲንጉሽ ኤፋየር ኢን ሬዚደንሺያል ቢልዲንግ ኢን ሆሎን በቴል አቪቭ ሆሎን በሚባለው ዲስትሪክት ላይ በመካከለኛው እስራኤል ነው ይሄ የተሰማው እሳቱ ማለት ነው። እንግዲህ ሚሳኤሎች ኢንተርሴፕት ተደርገዋል ወይም ደግሞ እንዲቆሙ አድርገናል በሚል የእስራኤል መንግስት ይፋ አድርጓል። አልፈው የገቡ የኢራን ሚሳኤሎች ግን ጥፋትን ማምጣታቸውና እሳትን ማቀጣጠላቸውን እየተመለከትን እንገኛለን። የኢራንም ሪቮሉሽናሪ ጋርድ እየተደረገ ያለውን በእስራኤል ላይ እየተደረገ ያለውን ጥቃት ተመልክቶ የተቀነባበረበትንና እየሰሩ ያሉበትን ኮምባይንድ አታክ ያደረጉበትን በተመለከተ ዝርዝር ሪፖርት አሳይተዋል። ስለዚህ በዛ ላይ ሞስት አድቫንስድ ዲፌንስ ሲስተም ዌር አንኤብል ቱ ኢንተርሴፕት ም በእንግዲህ ያው እንደ የኢራን መንግስት በግልጽ እንዳሳየው ማለት ነው። የበጣም ሶፌስቲኬትድ የሆኑ የእስራኤል የመከላከያ ሲስተሞች ሊቆጣጠሯቸው ያልቻሉ ሚሳይሎቻችን አልፈው መጥተዋል። ገናም እንደዛ እናደርጋለን የሚል ነገር ውስጥ አልፈው ገብተዋል። ይሄ ኮምባይንድ ድሮን ሚሳይል ኦፕሬሽን ዊል ኮንቲኒ ኮንቲኒየስሊ ኤንድ ፐርፐስ ፉሊ። ሆን ተብለው ተቀነባብረው እነዚህ ጥቃቶች ይቀጥላሉ በሚል የኢራኑ የሪቮሉሽነሪ ወይ አብዮታዊ ጥበቃ የሚባለው ዲፓርትመንት በእስራኤል ላይ አቀነባብረው ያሉትን አጠቃላይ ቀጣይ የሚመጣውን ነገር በተመለከተ በግልጽ አሳይተዋል ማለት ነው። የጦርነቱን መራዘም ይሄ ነገር ያሳያቸዋል። ዶቼቨሌ በዘገበው ዘገባ ላይ ደግሞ ሞር ዛን ትዌንቲ ኢንጁርድ ኢን ኢራንያን ሚሳይል አታክ ኢን እስራኤል በሚል አስቀምጦታል። ከሀያ ሰዎች በላይ በእስራኤላውያን ተጎድተዋል በሚል አስቀምጧል። እንግዲህ ማጋን ደቪድ አዶም የሚባለውን ተቋም ጠቅሶ የ16 ዓመት ልጅና ሁለት ሰዎችም እንደዚሁ ሲሪየስሊ በጣም ወደ ሞት አቅጣጫ የሚወስድ ጉዳት ላይ ነው ያሉትም በሚል ዶቼቨሌ እዚህ ጋር አሳይቶታል። ከዛ ውጪ ደግሞ ሀያ ሰዎች ስላይትሊ ኢንጁርድ ናቸው በዚህ ጥቃት ዛሬ ኢራን በፈጸመችው ጥቃት በሚል በግልጽ አስቀምጡታል። በተለይም ደግሞ ቤርሻባ በሚባለው ቦታ በሀይፋ ላይ የነበረው ቦታ ላይ የነበረው ጥቃት ሰዎችን አጥቅቷል፣ እንዲሁም ጎድቷል በሚል ዶቼቬሌ በግልጽ በሚዲያው ላይ ይዞት የወጣው ዘገባ ያሳያል። ቀደም ብዬ እንደነገርኳችሁ ደግሞ የእስራኤሉ ከፍተኛ ባለስልጣናት ጦርነቱ ሌንግዚ ወይም የሚራዘም መሆኑን ጭምር መጥቀሱንም እንደዚሁ ዶቼ ቬለ በዘገባው ላይ ይዞት እንደመጣ እናያለን። ሲኤንኤንም እንዲሁ በዘገባው ላይ እስራኤል ሚሊተሪ ኢዴንቲፋይዝ ሚዛይልስ ላውንች ፍሮም ኢራን፣ አንድ ቴልስ ፐብሊክ ቱ ሼልተር፣ ከኢራን የተለቀቁ ሚሳይሎችን በተመለከተ ሰዎች ወደ መጠጊያዎቻቸው እንዲቀመጡ ያሳወቀበትን ዜና ቀደም ብሎ በእነዚህ ሁለት ሰዓት ውስጥ ለቆት እንደነበረ እንመለከታለን። ሁሉም ሚዲያዎች የራሳቸውን ዘገባ ይዘው መጥተው እያሳዩ እንዳሉ መመልከት እንችላለን። ዓለም ያለችው ልክ የሆነ የጦርነት ድግስ ውስጥ እንዳለች በትክክል ያሳያል ማለት ነው። እንደዚሁም ሲኤንኤንም ይህን ሪፖርት አልደበቀውም። ሎካል ሆስፒታል ጻር ሪፖርቲንግ 33 ኢንጁሪዝ አፍተር ኢራንያን ስትራይክ ኦን ሃይፋ ሃይፋ ላይ ዛሬ ኢራን ባደረገችው ጥቃት ላይ 33 ሰዎች ነው የተጎዱት ይላል። ያው ጆቼቬሌ ሀያ ምናምን ሰዎች ያስቀምጣል። በሃይፋ በሰሜናዊ የእስራኤል ክፍል አካባቢ ላይ እንግዲህ የኢራን ለቃው በነበረው ሚሳኤል የተጎዱ ሰዎች እንዳሉ ወደ 33 ሰዎች መጉዳታቸውን ጭምር እዚህ ጋር ያስቀምጣል እንግዲህ በስፖክስ ፐርሰኑ ቤን ዛዮን የሚባል የሜዲካል ሴንተር በሃይፋ ያለን ሰው ይጠቅሱና እዛ ላይ ያለውን ጉዳት ያስቀምጣሉ ማለት ነው እንግዲህ ይህም በተመለከተ ብዙ ሰዎች ተገድለዋል። እስከ ዛሬ በኢራንና በእስራኤል በኢራንና በእስራኤል መካከል ባለው ጦርነት በኢራን ብዙ ሰው ነው የሞተው ወደ 685 ሰው፣ በእስራኤል ደግሞ ከ24 ሰው በላይ መገደሉ እስካሁን ድረስ የታወቀውን ነገር በግልጽ ያሳያል ማለት ነው። የእስራኤሉም የዩኤን አምባሳደሩ በግልጽ እንዳሳዩት ዲፕሎማሲ ጀስት ፎር ደ ሴክ ኦፍ ቶክስ ለመነጋገር ካልሆነ ዲፕሎማሲ ዊል ኖት ወርክ አይሰራም በማለት በግልጽ አሳይተውታል። ስለዚህ በጦር አቅም ነው ነገሮችን ማስተካከል የምንችለው፣ በዲፕሎማሲ ውይይት ውጤት ይመጣል ብለን አናምንም የሚለውን ነገር በትክክል ማሳየታቸውን እንመለከታለን። ከዚህ ጋር ተያይዞ ፕሬዚዳንት ትራምፕም እስራኤልን ጦርነቱን አቁሚ ብሎ ለመደራደር የማይታሰብ አይነት እንደሆነ ቨሪ ሃርድ ብለው ገልጸውታል። ኢት ሃር ስ እስራኤል ኢራን ስትራ ፐርሶ ዲፕሎማሲ ስለ ዲፕሎማሲ ጠይቀው በተናገሩት እስራኤል ዲፕሎማሲን ልትቀበላችልም እስራኤልን ስለ ዲፕሎማሲ ለማሳመን ከባድ ነው አሁን ባለንበት ሁኔታ ላይ በሚል በግልጽ አሳይተውታል። አይ ቲንክ ኢትስ ቬሪ ሃርድ ቱ ሜክ ዳት ሪኩዌስት ራይት ናው ኢፍ ሳምባዲ ኢዝ ዊኒንግ አንድ ሰው በጦርነት እያሸነፈ ከሆነ ዲፕሎማሲ ላይ ቁጭ ብለን እንነጋገር የሚለው አያስኬድም። ስለዚህ እስራኤል የቀደመውን አፕር ሃንድ ይዛለች። በዚህም የተነሳ ለዲፕሎማሲ እናውራ ብንል አትሰማንም የሚል ሀሳባቸውን ፕሬዚዳንት ትራምፕ ተናግረዋል። ይሄ እነዚህ ሁሉ ነገሮች የሚያሳዩት ጦርነቱ ረጅም ጊዜ ከዚህ በኋላ የሚወስድ መሆኑን ነው። በዚህም የተነሳ ደግሞ ሊመጣ የሚችለውን ዲስትራክሽን ውድ ቤተሰቦች ማሰብ ያስፈልጋል። ለዚህም ነው እንግዲህ የፑቲን ጄኔራልን በተመለከተ ዜናዎች በጣም እየተነገሩ ያሉት። ፑቲንስ ጄኔራል ዲክሌር ወርልድ ዋር 3 ሃዝ ኦረዲ ቢጋን የሶስተኛው ዓለም ጦርነት ኦረዲ ጀምረዋል የሚለውን ነገር የፑቲን ጄኔራል የተናገሩት ነገር የሚዲያዎችን ጉዳይ ይዘዋል። እንደሚታወቀው ፎርጌት ፊርስ አባውት ወርልድ ዋር 3 ቢንግ ኦቨር ሃራይዘን

ሰሞኑን በኢራን እና በእስራኤል መካከል እያደረገ ባለው ጦርነት ላይ ያለውን አቋም ነው በትክክል የሚያሳየው። በተመሳሳይ ሁኔታ ይህንን ያሳያል። ኦልሬዲ የተለያዩ ሚዲያዎችም ይህንን ይዘግበውታል። ወርልድ ዋር ትሪ ሀዝ ስታርት ዲክሌርስ ፑቲንስ ራሽያን ጄኔራል ዲማንዲንግ 1 ሚሊዮን ፍሬሽ ትሩፕስ 1 ሚሊዮን ፍሬሽ ትሩፕ ያስፈልጋታል ሩሲያ በሚል በግልጽ አስቀምጦታል። ሜጀር ጀነራል አፕቲ አላውዲኖቭ ይባላሉ። ስለዚህ የሩሲያ ሚሊተሪ ሊደርሽፕ ላይ ያሉ ሰው ናቸው። በግልጽ ያሳዩት ነገር ቢኖር የዚህ ጦርነት ኤስካሌት እያደረገና አለም ወደ ሶስተኛው አለም ጦርነት ገብታለች እና መዘጋጀት ያስፈልጋል የሚለውን አስቀምጠውታል። የራሻን ጀነራል ሀዝ ሜድ ስታርክ ክሌም ዳት ወርልድ ዋር ትሪ ኢስ ኦልሬዲ ኢን ፕሮግሬስ ፖይንቲንግ ቱ ኤስኬሌት ግሎባል ቴንሽን አፍተር ኢስራኤል ስትራይክ ኦን ኢራን እስራኤል በኢራን ጋር እያደረገች ያለችው ጦርነት የሦስተኛው የአለም ጦርነት አካል ነው በሚል በግልጽ ማሳየታቸውን እናያለን። በሌሎችም እንደዚሁ ዜናዎች ለዚህ ጉዳይ የሚሆነውን ነገር በትክክል ገልጸውታል። ዘ ሚረርም ሲያስቀምጥ ፑቲንስ ጄኔራል ዲክሌር ወርልድ ዋር 3 ሃዝ ስታርትድ ኤንድ ዲማንድ 1 ሚሊዮን ፍሬሽ ትሮፕስ አንድ ሚሊዮን ፍሬሽ ትሩፕ ለሩሲያ ያስፈልጋታል በሚል ጄኔራል አብቲ አላውዲኖቭ በግልጽ አስቀምጠውታል የሚለውን ዜና እየተነገረ ይገኛል። እንግዲህ አሁን ያለው የዓለማችን አያያዝ ኦልረዲ የሶስተኛውን ዓለም ጦርነት ውስጥ መሆኑን የሚያሳይ እንደሆነ እናያለን። እኒህ ሰው ሜጀር ጄኔራል አፕቲ አላውዲኖቭ እንግዲህ በጣም ፕሮሚናንት ፊገር ናቸው። በሩሲያ ሚሊተሪ ሊደርሺፕ ላይ ተራ አይነት ሰው አይደሉም። እጅግ በጣም ትልቅ የፖለቲካ እና የሚሊተሪ የወታደር አቅሞችን በደንብ የሰለጠነና የበቃ አቅም ያላቸው ሰው ናቸው። ኦልሬዲ ክሬምሊንን ቱ ካሪ አውት ማስ ሞቢላይዜሽን ኦፍ ዘ አፕ ቱ 1 ሚሊዮን ፍሬሽ ትሩፕስ ፎሎዊንግ ዘ አታ ኦልሬዲ ቴክን ኦን ዘ ኒው ተርን ዘ ኒው ሞመንተም በሚል አስቀምጦታል። አሁን 51ኛ ዓመታቸው ላይ ነው ያሉት። በብዙ የራሲያ እና የዩክሬን ጦርነት በመምራት ከሚታወቁት አንገብጋቢ ጉዳዮችን ከመሩ ፖለቲከኞችና የሩሲያ ወታደሮችን የሚመሩ ትልቅ የፖለቲካና የሚሊተሪ ፊገር ናቸው እኚህ ሰው። ስለዚህ በግልጽ የተናገሩት ነገር ዝም ብሎ ተራ ንግግር አይደለም። ከቭላዲሚር ፑቲንም ሳያውቁት ይህን ነገር አይናገሩም። ምክንያቱም እዚህ ጋር ዓለም ወደ ምን እየገባች እንደሆነ በግልጽ የሚያሳየውን ነገር እነሱ ጠንቅቀው ከኛ በላይ ያውቁታል። ሜል ኦንላይንም ደግሞ በዘገበው ዘገባ ላይ ስናይ ኢራን ፕሎትስ ኢስራኤል ሪታይሌሽን ዳት ውድ ሂት ዘ ወርልድ ወርስ ዛን ፑቲንስ ዋር አንድ ኮቪድ-19 ኮምባይንድ የኮቪድ-19ና አሁን ያለው የሩሲያን ጦርነት ተመልክቶ ሁለቱን በአንድ ላይ ጠቅልሎ የሚበልጥ የዓለም ኬኦስን ወይ ውድመትን ይዞ ይመጣል የሚለውን ዜና በትክክል ያሳዩታል። የራሺያ ዋርነስ ዩኤስ አገንስት ሚሊተሪ ኢንተርቬንሽን በእስራኤልና በኢራን መካከል ሩሲያ አሜሪካ የምትገባ ከሆነ አደገኛ ውድመት ይዞ መጥቶ የሶስተኛ ዓለም ጦርነት ጎቶ ሊዞ የሚመጣበትን ነገር ያፋፍማል የሚለውን የቪላዲሚር ፑቲንን ማስጠንቀቂያ ጭምር መረጃዎች ያሳያሉ። እዚህ የምታዩት ዜና ኢራን በ5.1 ማግኒቱድ የመሬት መናወጥ መመታቷን ጭምር ነው። እንግዲህ የሶስተኛው ዓለምን ጦርነት ተመልክቶ ፑቲንስ ጄኔራል ኮልስ ፎር ማሲቭ ሞብላይዜሽን አስ ዲክላርስ ዲክላርስ ወርልድ ዋፍሪ ሀዝ ኦረዲ ስታርትድ ይህንንም በተመለከተ ሌሎች ሚዲያዎች እየዘገቡት ይገኛሉ። ዘሬውተርስም እንደዚሁ በግልጽ ያሳየውን እዚህ ጋር ታያላችሁ። ፑቲን ኦን እስራኤል ኢራን ዩክሬን ኤንድ uh, the risk of the world sliding into to acquire this world war three. ዓለማችን ወደ ሶስተኛው ዓለም ጦርነት እየገባች ያለችበትን ጉዳይ በተመለከተ ሬውተርስም ዘገባዎችን ሰርቶታል። በጣም ብዙ ሚዲያዎች ከዚህ ጋር የተያያዘ ሰሞኑን የሶስተኛው ዓለም ጦርነት ውስጥ ነው ያለ ነው የሚለውን ነገር በግልጽ እያሳዩ ባሉበት በዚህ ሰዓት ላይ ሰው ሊዘጋጅ ይገባዋል። ውድ ቤተሰቦች ልንዘጋጅ ይገባናል። ዓለማችን ያለችው ውድመት ውስጥ ነው፣ ኬኦስ ውስጥ ነው እንዳይመስላችሁ ውድ ቤተሰቦቼ ይስቦጄ ያለነበትን ጊዜ ልናውቅና ልንረዳ ይገባናል። አለማችን የገባችበትን ውጥንቅጥ ልናስተውል ይገባናል። ይህን ስናስተውል ልባችን ለእግዚአብሔር ይገዛል። ይህን ስናስተውል ልባችን ለእግዚአብሔር ይቀርባል። ልባችን ለእግዚአብሔር በቀረበ መጠን ደግሞ መንፈሳዊ አቅማችን እያደገ ይመጣል። በዚህ ዘመን ፍጻሜ ውስጥ እግዚአብሔርን እንዲያሰቡ እንደመኖር ከክርስቶስ ጋር ተጣብቆ እንደመኖር አዋቂነት፣ ብልሃት፣ ዘዴ እንዲሁም ደግሞ አርድና ይል ተጠንቀቁ፣ ውድ ቤተሰቦቼ፣ በየጊዜው የሚሆነውን ነገር እየነቃችሁ ተከታተሉ። ዓለም ልትቆጣጠረው የማትችለው ከኦሱ ውስጥ ነው እየገባች ያለችው። ስለዚህ ጦርነቱ ፕሮብለም እንዲሆንና ይራዘማል ማለት ምን ማለት ነው? ቀጣይ ሰው ሊቆጣጠረው የማይችል ነገር አንቶኒዮ ጉተሬዥ እንዳሉት ማንም ሊቆጣጠረው የማይችል እሳት እየተለኮሰ ነው ያለው የሚለውን ነገር ማስመር ያስፈልጋል ማለት ነው። ውድ ቤተሰቦቼ፣ ከምንም በላይ ያለንበትን ጊዜ መዋጀት ያለንበትን ጊዜ ማወቅ ማለት የእግዚአብሔርን ጉዳይ ትመልክቶ ሲሪየስ ሆኖ መቆም ያስፈልጋል የሚለው መልእክቴን ማስተላለፍ ወዳለው ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ልማ ለዓለማችን ቸር ያሰማን። የሰላም አለቃ እሱ ጌታ መድኃኔዓለም እሱ ኢየሱስ ክርስቶስ ዋነኛው የሰላም አለቃ እሱ በክብሩና በዙፋኑ ቢሆን ቢቀመጥ ብንፈቅድለት ኖሮ የአለም ኬኦስ አይፈጠርም ነበር። አሁን ያለው የአለም ውድመት አምላኳን አለም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 ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዲም ሲሪልስቴ